ሰላምና ጸጋ በያላችሁበት ይደረሳችሁ። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ክርስቶስ ሲሆን፣ ሻሎም ሻሎም፣ ቅዱሳን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ይደረሳችሁ። ክብር ለመንፈስ ቅዱስ ሲሆን የእግዚአብሔርን ቃል እንካፈላለን። አብረን ደግሞ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በላይ በሰማይ በታችን በምድር ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለም አልም የለም። ክብር ለኢየሱስ ይሆን። ዛሬ መጽናናት ይሆናል። ዛሬ ከሀዘን መውጣት ይሆናል። ከድንዛዜ መውጣት ይሆናል። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ ድንቅና ተአምራት በሕይወታችሁ ያደርጋል። ጌታ በቃሉ ይነካናል። ጌታ በቃሉ ካለንበት ሐዘን ያወጣናል። ካላችሁበት ሐዘን ያወጣችኋል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር መንፈስ ባለበት አርነትና ነፃነት አለ። ጌታ ግን መንፈስ ነው። የክርስቶስ ኢየሱስ መንፈስ ባለበት በዛ ወይም በዚህ ኢየሱስ ጌታ ነው። አርነት ፈውስ ነፃነት በረከት አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ መውጣት ይሆናል። ነፃ መውጣት ይሆናል። ዛሬ ከተያዛችሁበት ነፃ መውጣት ይሆን